ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የመስከረም 29 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በጋሸና ካሉ ሶስት ምሽጎች ሁለቱ ሲሰበሩ፣ በጎንደር ቀጠና ደግሞ ሌላ የምርኮኛ ጎርፍ ተሰልፎ ታይቷል። ዝርዝር የአውደ ግንባር መረጃዎችን ይዘናል። ከፓትርያርክ አቡነ ማቲያስ ጤንነት ጋር ተያይዞ ለተሰራጩ መረጃዎች ቤተ ክርስቲያኗ ምላሽ ሰጥታለች። መግለጫውን ትሰሙታላችሁ። በብልጽግና የሚደገፉ የትግራይ ተወላጅ ፖለቲከኞች በብልጽግና ወገን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

ከፓትርያርክ አቡነ ማትያስ ጤንነት ጋር ተያይዞ ለተሰራጩ መረጃዎች ቤተክርስቲያኗ ምላሽ ሰጠች። የቅዱስ ፓትርያርክ ልዩ ጽህፈት ቤት አቡነ ማትያስ ከባድ ሕመም ላይ መሆናቸውንና ስራቸውን መስራት የማይችሉበት ደረጃ ላይ ደርሰዋል መባሉን አስመልክቶ መግለጫ ሰጥተዋል። ብፁዕ ወቅዱስ አቡነ ማቲያስ ላለፉት ተከታታይ ዓመታት ወደ ሰሜን አሜሪካ በማምራት የህክምና ክትትል ሲያደርጉ መቆየታቸው የሚታወቅ ሲሆን በቅርቡም ተመሳሳይ ጉዞ አድርገው ጳጉሜ 1 2017 ዓ.ም ወደ አገራቸው ኢትዮጵያ መለሳቸውን መግለጫው አስታውሷል። ይህንንም ተከትሎ ርዕሰ አውድ ዓመትን በማስመልከት ለመላው ኢትዮጵያውያን የመንፈስ ቅዱስ ልጆቻቸው አባታዊ ቃለበረከትና ቡራኬ በመገናኛ ብዙሀን አስተላልፈዋል ብሏል። የመስቀል ደመራ በዓልን በመስቀል አደባባይ ተገኝተው በማክበር ለመላው ህዝበ ክርስቲያን አባታዊ ትምህርተ ወንጌል ቃለምላንና ቡራኬን አስተላልፈዋል ያለው መግለጫው ቤተ ክርስቲያናችን በየዕለቱ የምታከናውናቸው መንፈሳዊ ማህበራዊና ዓለም አቀፍ ተግባራትንም በጽፈት ቤታቸው ሆነው በአባትነት እየመሩ በተሟላ ጤንነት ላይ ይገኛሉ ብሏል። ይሁን እንጂ ሐሰተኛ መረጃን በማሰራጨት መደበኛውን የቤተ ክርስቲያን ሐዋርያዊ ተልእኮ ማደናቀፍ ዓላማቸው ያደረጉ አካላት በማህበራዊ ትስስር ገጾቻቸው ባጋሩት ፍጹም ከእውነት የራቀ መረጃ ውሉድ ክህነት እና በጎ ህሊና ያላቸው ምዕመናን በእጅጉ መጨነቃቸውን ተገንዝበናል ሲል ገልጿዋል። ስለሆነም ቅዱስነታቸው ሐዋርያዊ ተግባራትን ለመምራትም ሆነ ለማከናወን የማያስችል ምንም አይነት የጤና እክል ያልገጠማቸው ከዚሁ ጋር በተያያዘም ያቀረቡት የእንድራሴ ጥያቄ እንደሌለ ገልጿዋል። በብልጽግና የሚደገፉ የትግራይ ተወላጅ ፖለቲከኞች በብልጽግና ወገን ሆነው በትግራይ ጦርነት ሊጀምሩ ነው። በትግራይ የሚንቀሳቀሱ አራት የተቃዋሚ ፓርቲዎችና ሶስት ታዋቂ ግለሰቦች በትግራይ እስከ ቀጣዩ ምርጫ የሚያሻግር ሁሉንም ባለድርሻ አካላትን ያካተተ የሽግግር መንግስት እንዲመሰረት የሚል ጥሪ አቅርበዋል። ፓርቲዎቹ ይህን ለማሳካት የሚያስችላቸውን አደረጃጀት መፍጠራቸውንና አሁን ያለውን የጦርነት ድባብ በሰላማዊ መንገድ ለመፍታት እንደሚጥሩም በወጡት የጋራ መግለጫዎች አመልክተዋል። የትግራይ ለውጥ ፈላጊዎች እንቅስቃሴ በሚል የተደራጁት ትንሳኤ ሰባ እንደርታ ፓርቲ፣ ባይቶና፣ አረና ትግራይና ስምረት ፓርቲ ናቸው። ከታዋቂ ግለሰቦች ደግሞ የቀድሞ የመከላከያ ሚኒስትር ኢታማጆር ሹም ጀነራል ጻድቃን ገብረ ትንሣኤ፣ የቀድሞ አየር ኃይል አዛዥ ጀነራል አበበ ተክለ ሃይማኖትና የቀድሞ የፕራይቬታይዜሽን ኤጀንሲ ዋና ዳይሬክተር የነበሩት አቶ አሰፋ አብርሃ በንቅናቄው ተካተዋል ያሉት የትንሳኤ ሰባ እንደርታ ፓርቲ ሊቀመንበር ና የንቅናቄው ኮሚኒኬሽን ኮሚቴ ሰብሳቢ አቶ ከበደ አሰፋ ናቸው። ሁኔታዎች እየተካረሩ ወደ ጦርነት እንደ እንዳያድጉ ለማድረግ እንደዚሁም የፕሪቶሪያ የሰላም ስምምነት ውል በተሟላ ሁኔታ እንዲተገበር በትግራይ ውስጥ አቃፊ ጊዜያዊ አስተዳደር እንዲመሰረትና ለቀጣይ ምርጫ ምቹ ሁኔታ ለመፍጠር የሚያስችል ምህዳር ለመፍጠር ያለመ እንቅስቃሴ እናደርጋለንም ነው የሚሉት። የአቢ መንግስት ህወሓት ከህገ መንግስትና ከፕሪቶሪያ ውል ባፈነገጠ መልኩ ከኤርትራ መንግስት ጋር በማበር ጦርነት ለመክፈት እየተዘጋጀ ነው፣ በሀገር ውስጥ የሚንቀሳቀሱ አማጽያንንም ይረዳል በማለት ይከሳል። ህወሓት በበኩሉ ከኤርትራ ጋር የህዝብ ለህዝብ ያለውን ግንኙነት እንደሚያጠናክር በቅርቡ በአካሄደው የከፍተኛ አመራሮች ስብሰባ አረጋግጧል። ከትግራይ ጸጥታ ኃይሎች ራሳቸውን በመነጠል በአፋር በምዕራብ ትግራይ እና በሌሎች ግንባሮች የተደራጁ ኃይሎችም በትግራይ ያለውን የፖለቲካ ምስቅልቅል በሰላም ካልተፈታ የትጥቅ እርምጃ ለመውሰድ ዝግጅት እያደረጉ መሆናቸውን ይገልጻሉ። አሁን በትግራይ ያለው ሁኔታ በጊዜ መላ ካልተበጀለት ጦርነቱ አይቀሬ መሆኑን አቶ ከበደ ይገልጻሉ። ተሰባስበን አንድ ነገር ማድረግ ካልቻለን ጦርነቱ የማይቀር ነው የሚል ግምገማ ነው ያለን ሲሉም ተናግረዋል። የትግራይ ለውጥ ፈላጊዎች እንቅስቃሴ ፕሪቶሪያ ስምምነት ሙሉ በሙሉ እንዲተገበር ሁሉንም ባለድርሻ አካላት እያሳተፈ እስከ ቀጣዩ ምርጫ የሚያሻግር የሽግግር መንግስት እንዲመሰረትም ጥሪ አቅርቧል። በመግለጫው እንቅስቃሴው በትግራይ በተካሄደው ጦርነት ጥፋተኞች የተባሉት ላይ የህግ ተጠያቂነት እንዲሰፍን እንደሚሰራና አሁን ያለው የትግራይ የጸጥታ ኃይል በፕሪቶሪያ ስምምነት መሰረት የመልሶ ማቋቋም ስራዎች ከተደረገ በኋላ አስፈላጊ ያለውን ማሻሻያ እንደሚያደርግም ንቅናቄ አክለዋል። ሆኖም ይህ ቡድን ህወሓትን ኤርትራ ጋር አብሯል በሚል ሲዘልፍና ሲያንቋሽሽ የሚውል ሲሆን የህወሓት ሰዎች ደግሞ ቡድኑን ለአብይ አድሮ ትግራይ ለመውጋት የተዘጋጀ ነው በማለት ይከሱታል። ይህ እነ ጻድቃንና እነ ጌታቸው ረዳ ያሉበት ስብስብ የሚያራምደውም የራሱን ሀሳብ ሳይሆን የብልጽግናን ነው በሚል ይከሰሳል። ጀኔራል ጻድቃንም ትናንት ከኤንቢሲ ቴሌቪዥን ጋር ባደረጉት ቃለ መጠይቅ በትግራይ ላይ በፍጥነት ጦርነት ካልከፈትን የትግራይ ህዝብ ከህዋት ጋር ይሰለፍብናል ሲሉ ተደምጠዋል። ይህም ጦርነት መተዳደሪያቸው ለሆነው ለአብይ አህመድ ሰርግና ምላሻቸው ነው። ጻድቃን አክለውም ህዋት ከኤርትራና ከፋኖ ጋር አብሯል በሚል በነዙት ፕሮፓጋንዳ እርሳቸው ከብልጽግና ጋር አብረው ጦርነት ለመክፈት የከፈቱትን ዘመ ዘመቻ እንደ ጽድቅ ሲቆጥሩት ታይተዋል። የኤርትራ መንግስት የተጣለበት ማዕቀብ እንዲነሳ ለአሜሪካ ይፋዊ ጥያቄ ለማቅረብ መዘጋጀቱ ተገለጸ። በኢሳያስ አፈወርቅ የሚመራው የኤርትራ መንግስት የተጣለበትና ከአስር አመት በላይ ያስቆጠረው ማዕቀብ እንዲነሳ ከአሜሪካ ጋር ዲፕሎማሲያዊ ንግግ ሊጀምር ነው። ትናንት በተሰራጩ ዘገባዎች መሰረት የኤርትራ መንግስት ማዕቀቡ በአገሪቱ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ መስኮች ላይ ያደረሰውን ጉዳት የሚዘረዝር ሰነድ ያዘጋጀ ሲሆን ይህንንም ለአሜሪካ ሊያቀርብ ነው። በአስመራ የሚገኙ ዲፕሎማቲክ ምንጮቹን ዋቢ ያደረገው ዘገባው የኤርትራ መንግስት ማዕቀቡ እንዲነሳለት የፈለገበትን ምክንያቶች የሚገልጽ ምክር ሀሳብ ሰርቶ ማጠናቀቁን ጠቅሶ ይህንንም በቅርቡ ለአሜሪካ ከፍተኛ ፖሊሲ አውጪዎች እንደሚልክ አስረድተዋል። በምክር ሀሳቡ ውስጥ ኤርትራ በቅርቡ በአፍሪካ ቀንድ ውስጥ ሰላምና መረጋጋት እንዲሰፍን ያደረገቻቸው ጥረቶች ጭምር መካተታቸውን ዘገባው ገልጿል። በኤርትራ ላይ ማዕቀብ የተጣለው ዲሴምበር 23 2009 እንደነበር ይታወሳል። በወቅቱ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በውሳኔ ቁጥር ቁጥር 1907 ይህንን ማዕቀብ የጣለው ኤርትራ በሶማሊያ ለሚንቀሳቀሰው አልሸባብ የተሰኘው ታጣቂ ኃይል ድጋፍ ታደርጋለች በሚል ሲሆን በተጨማሪም በአፍሪካ ቀንድ በተለይም በጎረቤት አገራት ግጭት በማስነሳት ክስ አቅርቦ ነበር። በወቅቱ ከጸጥታው ምክር ቤት አባላት 13ቱ ይህንን ማዕቀብ ሲደግፉ ድምጸት ታቅበው ያደረገው አንድ አገር ብቻ እንደነበር ይታወሳል። ማዕቀቡ በጦር መሳሪያ ግዢና የኤርትራ ባለስልጣናትን ጉዞ ክልከላ የሚያካትት ከመሆኑም በላይ በአንዳንድ ግለሰቦችና ተቋማት ላይ ገንዘባቸው እንዲታገድ የሚል ነበር። ኤርትራ ማዕቀቡን እንደማትቀበለውና በሀሰት ላይ ተመስርቶ የወጣ መሆኑን በመግለጽ ተቃውሞውን ብታሰማም ተግባራዊ ሆኖ ቆይቷል። ነገር ግን ከዛሬ ሰባት ዓመት በፊት በኢትዮጵያና ኤርትራ መካከል የተፈጠረውን እርቅ ሰላም ተከትሎ የጸጥታው ምክር ቤት ይህንን ማዕቀብ አንስቶታል። ይሁን እንጂ የጸጥታው ምክር ቤት ማዕቀቡን ቢያነሳውም ከዚያ ማዕቀብ ጋር ተያይዞ በአሜሪካ የወጡ አንዳንድ ክልከላዎችና የፖሊሲ እርምጃዎች አሁንም እንዳሉ ናቸው። እነዚህ ሙሉ በሙሉ እንዲነሱ የኤርትራ መንግስት ምክራ ሀሳቡን ማዘጋጀቱን ዘገባው ጨምሮ አስረድተዋል። ዓለም እየጠበቀው ባለው የእስራኤልና ሐማስ ድርድር ሁለቱም አካላት የመጀመሪያ ተኩስ አቁም ለማድረግ ተስማሙ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤልና ሐማስ የመጀመሪያ ዙር የተኩስ አቁም ስምምነት ላይ መድረሳቸውን በማህበራዊ ትስስር ገጻቸው ባስተላለፉት መልዕክት አስታውቀዋል። በተኩስ አቁም ስምምነቱ ላይ ዋነኛ አደራዳሪ የሆነችው ኳታር የተኩስ አቁም ስምምነቱ የመጀመሪያ ምዕራፍ ሙሉ ለሙሉ ከአተገባበሩ ጭምር ስምምነት ላይ መድረሱን አስታውቃለች። ሐማስ በበኩሉ ባወጣው መግለጫ በጋዛ ያለውን ጦርነቱን ለማቆም ወታደሮች ከአካባቢው ሊለቁ የሚያስችል የሰብአዊ እርዳታ ወደ አካባቢው ሊገባ የሚያደርግና የእስረኞች ልውውጥ የሚደረግበት ስምምነት ላይ መድረሱን አስታውቋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታናሁ ውሳኔውን ለማጽደቅ በመጪዎቹ ሰዓታት የመንግስታዊ ስብሰባ እንደሚያደርጉ ገልጸው ቀኑን የእስራኤል ታላቅ ቀን ሲሉ ሰይመውታል። የእስራኤል እና የሐማስ የተኩስ አቁም የመጀመሪያ ምዕራፍ ስምምነት መደረሱን ተከትሎ ዶናልድ ትራምፕ ዕለቱ ለዓለማችን ታላቅ ነው ሲሉ ገልጸዋል። ይህ ስምምነት ማለት እስራኤል ወታደሮቿን ከጋዛ የምታስወጣበት እንዲሁም ሙሉ ለሙሉ የታጋቾችና እስረኞች ልውውጥ የሚደረግበት ይሆናል ሲሉ ትራምፕ ባስተላለፉት መልእክት አስታውቀዋል። አክለውም ሁለቱም ኃይሎች በፍትሐዊ መንገድ መስተናገዳቸውንና እለቱም ለአረብና ለሙስሊም ዓለም፣ ለእስራኤል፣ ለአሜሪካ በአደራዳሪነት ሲሳተፉ ለነበሩ ግብፅ፣ ኳታርና ቱርክ በአጠቃላይ ለመላው ዓለም ታላቅ ቀን ነው ብለዋል። በዚህ ረገድ መስዋዕትነት የከፈሉ የአይዲኤፍ ወታደሮችንና ሁሉም የደህንነት ባለሙያዎች ለከፈላችሁት ተጋድሎ ምስጋና ይገባቸዋል ሲሉ የገለጹት ደግሞ ኔታናሁ ናቸው። በዚሁ አጋጣሚ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ላበረከቱት አስተዋጽኦ በጥቅሉ ከልብ የመነጨ ምስጋና አቀርባለሁ ሲሉ ኔታናሁ መልእክት አስተላልፈዋል። የተባበሩት መንግስታት ጅት ዋና ጸሐፊ አንቶኒዮ ጉቴሬዝ ስምምነቱን አስመልክቶ ባስተላለፉት መልእክት በዶናልድ ትራምፕ በቀረበው የተኩስ አቁም እቅድ ስምምነት ላይ መደረሱ ደስታ እንደፈጠረባቸው አስታውቀዋል። አሜሪካ፣ አኳታር ግብጽና ቱርክ ላሳዩት ዲፕሎማሲያዊ ርብርብ በማመስገን ስምምነቱ በአፋጣኝ ተግባራዊ እንዲደረግ ጠይቀዋል። ስምምነቱ በአፋጣኝ እንዲፈጸም ታጋቾችና እስረኞች ሙሉ ለሙሉ ክብራቸውን በጠበቀ መልኩ ልውውጥ እንዲደረግ፣ ዘላቂ የተኩስ አቁም እንዲደረግና ጦርነቱ ለአንዴና ለመጨረሻ ጊዜ እንዲያበቃ አሳስበዋል። አንቶኒዮ ጉቴረስ በስተመጨረሻም ለስምምነቱ ተግባራዊነት የተባበሩት መንግስታት ድርጅት ከጎን እንደሚሆን አስታውቀዋል። ሐማስ በበኩሉ የግብፅ፣ የኳታር፣ የአሜሪካና የቱርክ ወንድሞቻችንን ላበረከቱት አስተዋጽኦ ምስጋናችን ከፍ ያለ ነው ብለዋል። ታላቅ የተቃውሞ ሰልፍ ጥሪ። በቅርቡ በጀግኖቻችን የአፋባ ወሎ ምድብ እዝ የተካሄደውን አካባቢ ነጻ የማውጣት አስደናቂ ግስጋሴ መመከትና መቋቋም ያቃተው ሽንፈትና ውርደትን እየተከናነበ የሚገኘው ፋሽስቱ የሆ የቤት ብልጽግና የአብይ አህመድ አገዛዝ የበቀል እርምጃውን በድሮን በተዋጊ ጀቶችና በከባድ አውዳሚ ጦር መሳሪያዎች በመጠቀም የአማራውን ዘር በጅምላና በአደባባይ የማጥፋትና የማጽዳት ተግባሩን አጠናክሮ ቀጥሎበታል። በዚህም ህፃናትን እናቶችንና በአጠቃላይ ንጹሐን ዜጎችን በማንነታቸው ብቻ በአሰቃቂ ጭካኔ እየጨፈጨፈና እንደ ሕክምና ተቋማት ወዘተ ያሉትን በመናድና በማጋየት እያወደመ ይገኛል። በግፍ ከተገደሉት መካከል አንዲት በምጥ ላይ የነበረች እናትና አስታማሚ ቤተሰቦቿ ይገኙበታል። በዳያስፖራ የምንገኝ ኢትዮጵያውያን በሙሉ ይህንን እኩይ ዘረኛና ፋሽስታዊ አገዛዝና ተግባር አምርሮ መቃወምና ለአሜሪካም ሆነ ለዓለም አቀፍ ማህበረሰብ መንግስታትና ተቋማት ድምፃችንን የማሰማት የዜግነት ኃላፊነት አለብን። ስለዚህም ዝርዝራቸው ከታች የሚገኙት አምስት አደረጃጀቶች በጋራ የተቃውሞ ሰልፍ ጠርተዋል። በዚሁ ሰልፍ ለፍትህና ለዜጎች ሰብዓዊ መብት መከበር የቆሙ ኢትዮጵያውያንና ትውልድ ኢትዮጵያውን በሙሉ በስቴት ዲፓርትመንት በሰዓቱ በመገኘት ለወገኖቻችን ድምፅ እንድንሆን በአጽንኦት እናሳስባለን። ቀን ሮብ ኦክቶበር 15 2025። ቦታ ስቴት ዲፓርትመንት አድራሻ 2201 ሲ ስትሪት ኖርዝ ዌስት ዲሲ 20451። ሰዓት 9 ኤ ኤም። ድል ለፋኖ፣ ድል ለአማራ ህዝብ፣ ድል ለኢትዮጵያ ህዝብ። የሰልፍ አዘጋጆች የአማራ ዲያስፖራ ግሎባል ፎረም፣ ዓለም አቀፍ የአማራ ህብረት፣ የዋሽንግተንና አካባቢው የአማራ ማህበር፣ የዲሲ ግብረ ኃይል፣ የዋሽንግተን ዲሲ እና አካባቢው የአማራ ትዕይንተ ህዝብ አስተባባሪ